ሰላም ሰላም ወድና የተከበራችሁ የቻናሌ የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ኬክ እንሰራለን ማለት ነው። ይህንን ኬክ ለመስራት የሚያስፈልገን ሶስት እንቁላል ነው። እኔ እዚህ ጋር እንዳርጌ ነው። ሶስት እንቁላል ያስፈልገናል፣ ዘይት ያስፈልገናል፣ ውሃ ያስፈልገናል ማለት ነው እና አብረን እንሰራለን። እንቁላሌን እንግዲህ በዚህ እንደዚህ መትችዋሉ ማለት ነው። እናንተ በፈለጋችሁት መንታት ትችላላችሁ፣ በመኪና መኪና ስላችሁ በጁስ ምናምን መፍጫ ምናምን ማረግ ትችላላችሁ እናንተ። እና ዘይት ደግሞ በዚህ መጣ ከመቶ ትንሽ ዝቅ ብላችሁ ማለት ነው ዘይቱን ውሃውን ደግሞ ልክ እንዳሳየዋችሁ እዚህ ጋ ሁለት መቶ ላይ ማለት ነው። ከዛ ውሃውን ዘይቱን እንቁላሉን አንድ ላይ እንመታዋለን ማለት ነው። ይሄ በደንብ መዋሃድ አለበት። አሁን በደንብ እናዋህደዋለን ማለት ነው። በዚህ መልኩ ዋዋህጀዋለሁ ማለት ነው። አሁን ዱቄቱን ነው መጨመረው ማለት ነው። እዚህ ልክ በደንብ ትመቱታላችሁ ማለት ነው። እንዳይጓጉል በደንብ መምታት ይጠበቅብናል። አዋጀዋለሁ፣ በደንብ አዋጀዋለሁ። ውሃ ሳይበዛ ልክ እንደ ታዘዘው ማለት ነው። ጽሑፍ ላው ላይ ያለ በነገራችን ላይ በሱ ማየታችሁ መስራት ትችላላችሁ። ከዛ ሳህናችሁ ላይ ደግሞ ትንሽ የዘይት መቀባት አለባችሁ። እኔ ቃብቻዋለሁኝ። በዚህ መልኩ አድርገዋለሁ። እኛውን ደግሞ ወደ መስሪያችንን አድርገዋል ጨምሯለን ማለት ነው፣ ወደ ፎሮን ይህንን ይመስላል ማለት ነው። ኬኩ ያው ትንሽ ግን እሳት ገባ ብሎብኛል። እኔ እናንተ ግን ያው ስትሰሩ በምትፈልጉት ልክ እኔ ያው ትንሽ እሳት ገባ ብሎታል ማለት ነው። እና ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ከተመቻችሁ በጣም ተወዳጅ ሁኑ፣ የማከብራችሁ ውድ ቤተሰቦቼ።